የተወደዳችሁ የተወደዳችሁና የተከበራችሁ የምረታ ቤተሰቦች በያላችሁበት ሰላም፣ እግዚአብሔር ከእናንተ ጋር ዘረኝነት ተጸይፈን ፍቅር፣ አንድነት ተሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን ድምፅ እንሆናለን። በዛሬው ዕለት የኔታ ገብረ መድኅን እንየው በሶሻል ሚዲያ ያጋሩት መልእክት በድምፅ የማነብላችሁ ይሆናል። ከዛ በፊት ግን የወንድማችንን ድንቅ፣ ልዩ የሆነ መልእክት እንድታዳምጡ እጋብዛችኋለሁ። በስተመጨረሻ የኔታ ገብረ መድኅን እንየው ካሉበት ላይ ሆነው በሶሻል ሚዲያ በፌስቡክ ያጋሩትን መልዕክት አስደምጣችኋለሁ። ወደ ወንድማችን ቀላል ሰው እንዳልመስላችሁ ሰት ስክሯል። ዲያቆን ነኝ ሚስቴን ቀድሼን ያገባኋት ቆርቤ እሷንም አቆረብኳት እንዲያው ይህ ቲክቶክ ያላቀለለው ያላዋረደው ሰው ይለ ክንፍ ያወጡት እንኳን እንደዚህ አላሉ ነው። ትንሽዬ አገልግሎት ባገለገልን ቁጥር ወይ እንደው ትንሽዬ የምንጠራባት ስም ባለችን ቁጥር እኔ ቀላል ሰው አይደለሁም እንዲህ ምናምን የምንለው ነገር ማለት እኔ በቲክቶክ እንደዚህ ትሬንድ የሚባለው ነገር በቃ እንደው ማሽቃበጥ ይሄ ወረተኝነት ምናምን አይመስለኝም ነበር። አንተ በጋብቻህ ቀን ቀድሰህም አገባሃት ከህዝቡን ጋር ቆማ አስቀደስ ምንም የተለየ ለውጥ የለውም። በነገራችን ላይ እንዲሁ እንደ ስርዓት የሚመከርም አይደለም ሪከመንድ እንዳይደረግም ያው የሆነ ጊዜ ላይ ታዋቂ ሰዎች አስጀምሩት፣ ታደረጉት፣ እሱን ለህዝብ አሳዩ። መቃወምም አይቻልም። አሁን ከባድ ነው። እኔ በዚህ ጉዳይ ኮንዘርቫቲቭ መሆን ፈልጌ አይደለም፣ ግን እንደ ስርዓት አባቶቻችን አላሳዩን። ያን ያህል የሚመከርም አይደለም ሊሉ ይቻል ስታስቡት ሙሽሪትን ትቷት ለብቻው እሱ ገብቶ ደግሞ ወደ ቤተ መቅደስ ይግባና እሷን ለብቻው ትቷት ወደ ቤተ መቅደስ ገብቶ እሱ ቅዳሴ ቀድስ የሚል እንደዛ አይነት ስርዓት አባቶቻችን ከጥንቱ አላሳዩንም። ቀድሼ ነው ማገባኔ በዚህ መዝሙር ዘምሬ ነው ማገባክ ወደፊት ባሌ ከበሮ መትቼ ነው ማገባክ ምናምን ዲስ ወር ዝለስ በነገራችን ላይ ምንም የሚጨምረው ነገር የለም። ምንም ፋይዳ ያለው ነገር አይደለም። እንደውም በሰርጋቸው ቀን ሙሽራው ከሙሽሪት ሳይለዩ ከቤተክርስቲያን ጨርሶ ነው ስርዓቱን መውጣት ያለበት። ከተሻለ ሌላውንም ስርዓት በዝግታ ሰላማዊ ብሎ መዋል ነው። እንግዲህ እንደው ዝም ብሎ ከብረን እየደበደሩ እየዘለሉ መዋሉ ምኑ ምኑም ያን ያህል የሚመከር አይደለም ማለቴ ነው። ደግሞ አላችሁ እንጂ ሚ ዊዛውት ነጠላ ሚ ዊዝ ነጠላ ምን እንደሆነ እንትኑ አይገባኝምም አይመስጥምም። ትርጉሙ ፋይዳውም አይገባኝም ማለት ውይዘ ነጠላ ያለውን ካሳያችውን በቃ ሌላውን ተውት፣ እኛ መገመት እንችላለን። ዛው ነጠላ የነበረውን እኛ እንገምታለን። የግድ የሚያስፈልገንም ከሆነ ላኩልን እንላችኋለን፣ በግል መስመር ትልቁ ነው። ምንድን ነው እንደዚህ በጣም ቅሌታ መሆኑ ክርስቲያን ሆኑ እንዲህ ዝም ብሎ ገለባ አይነት መሆን እንደው ስንት ምናሳየው ነገር ባለበት ጊዜ ላይ ጥፍሬ ሲሾል እንዲህ ነኝ፣ ፀጉሬን ሳስይዘው እንዲህ ነኝ፣ ሳላስይዘው እንዲህ ነበርኩ፣ ቅንድቤን እንዲሳረገው እንዲህ ነኝ፣ ነጠላ ሲሸፋፈን እንዲህ ነኝ፣ በስተኋላ ስዞር እንዲህ ነኝ ምናምን፣ ልብሰ ተክሎ ስለብስ እንዲህ ነኝ ምናምን። እንዲሁ እንዲሁ እንዴት ያለ ባዶ ሰዎች ሆነ የዛሬ ክርስቲያኖች፣ ጉበዝ የቤተ ክርስቲያን አሁን ትልቁ ይሹዋ ይሄ ነው። ለሀገርስ ትልቁ ችግሯ እንደው እኛ ነጭ ስንለብስ የሆነ አይነት መምሰላችንን፣ ጂንስ በለበስን ጊዜ ሌላ አይነት መምሰላችን ነው ትልቁ ይሹ። ወደፊት የእናንተስ ታሪክ ሆኖ እንዲቀመጥ የምትፈልጉት ይሄ ነው? በጣም እኮ ዝም ብሎ እንደ ድሮ በቃ እንደ ድሮ አባቶቻችን፣ እንደ ድሮ ክርስቲያኖች የምናሳየው የበሰለ ነገር አጣን ጎበዝ። የወንድማችን ሀሳብ እንደሰማችሁት ነው። እኔ በትክክል መቶ ፐርሰንት የምቀበለው ሀሳብ ነው። ምን የምጨምረው ጉዳይም የለኝም እዚህ ላይ ወደ ሁለተኛው ሀሳብ ሲሄድ የኔታ ገብረ መድኅን እንየው በሶሻል ሚዲያ ላይ ያጋሩት ሀሳብ አለ። ጠንከር ጠንከር ያለ ሀሳብ በማጋራት የምናውቃቸው የኔታ ገብረ መድኅን እንየው የት እንዳሉ አናውቅም። እውነት ለመናገር ሶሻል ሚዲያ ለብቻ እናያቸዋለን። ቀን ይለፍ ዝም በል በሚል ርዕስ የኔታ ገብረ መድኅን ሶሻል ሚዲያ ላይ የሚከተለውን ጽሑፍ አጋርተውናል። የብዙዎች ምክር ይህ ቀን ይለፍ ዝም በል፣ ዝቅ ያለ እና ዝም ያለ ነው ይህንን ቀን የሚያልፈው? ይላሉ። በዚህ መንገድ የሚያልፍ ቀን የለም እንጂ፣ ቀኑ እስኪያልፍ እድሜ ያልፋል፣ ታሪክ በትርክት ያልፋል፣ ኦርቶዶክሳውያን ያልፋሉ፣ የክርስትና አሻራዎች ያልፋሉ፣ እውነት ራሷ በውሸት ተተክታ እውነት መስላ ታልፋለች እና ማን በመሠከራት እውነት ላይ ነው ነገን መረዳት የምንችለው? ሲባሉ እንግዲህ ነገርኩህ ላንተ ብዬ ነው ይላሉ። በዚያውስ ላይ ዛሬ መፍትሄውን ካልጀመሩት ነገ የማን ነው? ብለው ይጠይቃሉ የኔታ ገብረ መድኅን። ያለ እውነት፣ ያለ ክርስትና፣ ያለ ታሪክ በምድር ላይ ብዙ ዓመት ኑሮ እንጀራ ለመብላት ሲባል ብቻ ዝም ማለት አይከብድም? ብለው ይጠይቃሉ የኔታ ገብረ ሃይማኖቱን በአስረሳ ፍርሃት ውስጥ ሆኖ በእግዚአብሔር አምሳል የተፈጠርሁ፣ መስቀል የተተከለልኝ፣ ቃለ ወንጌል የተሰጠኝ፣ እግዚአብሔርን ለመምሰል የተጠራሁ፣ እውነትን እውነት ሀሰቱን ሀሰት የምል ፍትሃዊ፣ ኦርቶዶክሳዊ ነኝ ማለት ይቻላል? ብለው ይጠይቃሉ። መጽሐፍ የኢየሱስ ህይወት ደግሞ በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን ሞት በስጋችን ተሸክመን እንዞራለን፣ ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር አስር ላይ ይል የለም ወይ? ይላሉ የኔታ ገብረ መድኅን። ይልቁንስ ከአጉል የፍርሃት ስንፍና ወጥተን በእኛ ድካም የነገው ትውልድ እንዲበረታ ብንሰራ የተሻለ ነው ብለው ይመክራሉ የኔታ ገብረ መድኅን። ቅዱስ መጽሐፍ በፊታችን ያለውን ተመልከቱ፣ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 7 ላይ እንዲህ በፊታችን ያለውን ተመልክተን ትውልድን ሊጠቅም በሚችል አቅጣጫ ሳይፈሩ ሳያፍሩ መጓዝ ግድ ነው። የኦርቶዶክሳዊ ዓይን ሶስት ነው ይላሉ የኔታ ገብረ መድኅን። አንደኛው ዓይን ትናንትን በታሪክ መጽሔት መመልከት ነው። ይህ እይታ ከዛሬ እስከ ስነ ፍጥረት የምናይበት ነው። ከዚያም በላይ ዘለዓለማዊ እግዚአብሔርን በእምነት የምናይበት ዓይን ነው ይላል የኔታ። ሁለተኛው ዓይን ዛሬን የምናይበት ተግባራዊ ዓይን ነው። አሁን የምናደርገው ነገር ሁሉ የእይታ ውጤት ነው። ሦስተኛው ነጋዊ ዓይን ነው። ነገን ታሳቢ አድርገን ስናስብ፣ ስናልም፣ ለነገ የሚሆን ሥራ ስንሰራ ነገን እያየን ያደረግነውን ትሩፋዊ ዓይን ነው ይላሉ የኔታ ገብረ መድኅን። እነዚህ ሶስት እይታዎች ፈጽሞ መለያየት የለባቸውም። አንድ ጊዜ ስናይ ሁሉንም ማየት ግድ ይለናል። ያለ ትናንት ዛሬ የለም። ያለ ዛሬም ነገ አይኖርም። አሁን በህይወተ ስጋ ያለን እኛ ነገን አስበን የተከልነውን ከኛ በኋላ የሚነሱ ልጆቻችን ይለቅሙታል። እኛስ አሁን የምንኖርበትን ከእኛ ከኛ በፊት የነበሩ አባቶች ሰጥተውን አይደለም ብለው ይጠይቃሉ። አሁን ያለን እኛ በዓላማ ሁነን እንደክማለን። በእኛ ድካም፣ በእኛ መከራ ከኛ በኋላ የሚነሱ ወገኖቻችን ለምልመው ይበቅሉበታል። ከኛ በፊት የነበሩትም እንዲህ ደክመው ሰጥተውናልና። ይህ ድካም ደግሞ የትውልድ አደራ ነው። በዚህ ሦስት አይን የተቀበልነው ነው የተቀበል ነው መጠበቅና መስጠት ሲቻል ችግራችን ሁሉ ይስተካከላል። ለታመኑ ሰዎች አደራ ስጥ እንዳለ ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር ሁለት ላይ ለዚህ ሲባል ምክንያት ሳንሰጥ፣ የትም፣ መቼም፣ እንዴትም በሦስቱ የህሊና መረዳዳቶች መጓዝ፣ ትሩፋት መስራት ይጠይቃል። ያለዚያ ግን ያለቀኖና ያለ ሥርዓት፣ ያለ ቅብብሎሽ፣ ዝም በል ጊዜው ይለፍ እያሉ የፍርሃት ኑፋቄን እየዘሩ ትውልዱን ማድከም፣ ሦስቱን አይኖች ማጥፋት ነው። ትናንት ከሁሉ በላይ በሆነች ቅድስት ቤተ ክርስቲያን አንድነት ሥር የተሰራችውን ታሪካችንን፣ ከዕይታ ጉድለታችን የተነሳ ከሁሉ በታች እንዳናደርገው መጠንቀቅ አርቆ አሳቢነት ነው። ትናንትን ማየት፣ ዛሬን መሥራት ነገን ማለምና ሳይሳሳቱ መጨረስ ነው። ዛሬን የወሰነው ትናንትናችን ነው። ነገን የሚወስነውም ዛሬያችን ነው። ትናንት የዛሬ ዘር ነበር፣ ዛሬም ደግሞ የነገ ምርት ነው። በዘሩ ጊዜ የተሳሳተ ገበሬ ከምርቱም እየተሳሳተ ነው። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ አንደኛ ቆሮንቶስ ላይ ያለውን መልዕክት አክለው በሶሻል ሚዲያ ጽፈውታል። በእውነት መምህራችን የኔታ ገብረ መድኅን እንየው ባሉበት እግዚአብሔር ይጠብቀዎት። ለሃይማኖት እና ለሀገር ሲሉ በባለጊዜዎች ተሳደዋልና ባሉበት እግዚአብሔር ይጠብቀዎት። ሰላም ለሃይማኖት ሚዛን